ውድ ቤተሰቦቼ፣ ዛሬ በአዲስ ቪዲዮ ከች ብያላችኋለሁ። አብርሽ ለሩታዬ በግ ሊያርድ ዞላት መጣ። በስማውም የሩታ አባትና እናት የሉም ብላ የሩታ እህት አብርሽን እንግዲህ ቀጥራው ከሩታዬ ጋርና ከልጁ ጋር ሊገናኝ መጥቷል። ዋው በጣም ደስ ይላል። በጣም ደስ የሚል ጊዜ ሊያሳልፉ ነው ሩታና አብርሽ እንግዲህ። ሩታዬ ደንግጣለች። አንተ እንዴት እዚህ ደፍረክ መጣ? እንዲህ ቤተሰብ እኮ አልተቀላቀለም፣ መልስ አልተጠራክም እኮ እንዴት ነው ደፍረክ የመጣከው? ብላ ሩታ በጣም ደንግጣለች እንግዲህ። የሩታዬ እህት ደግሞ በጣም ምርጥ እህት ናት። ይሄ በቃ ሰላም ባይ እናትሽ አባትሽ እዚህ ስለሌሉ ሰላም ባይ በቃ ፈታ በሉ ምንም ችግር የለውም፣ የለው እን ያለውላችሁ እያለች ትገኛለች ማለት ነው። በጣም ደስ የሚል ቆይታና ደስ የሚል ጊዜ እያሳለፉ ይገኛሉ አብርሽና ሩታ እንግዲህ። ይሄን የሚያምር አበባ ይዞላት መጥቶላታል። በግና አበባ ነው ይዞላት የመጣ። ዋው እኔ የሚላችሁ ማለት ነው። በኢትዮጵያ ምድር ላይ ወንድ ልጅ መልስ ሳይጠራ ወደ ልጅቷ ቤት በጊዞ የሄደ ወንድ የመጀመሪያ አብራም ነው እንግዲህ ለእናትና ለአባት ነበረ በጊዜው መሄድ የነበረበት፣ ግን እሱ ለሚስቱ ይዞ ሄደ። በስማም ጀግና ነው። በቃ አብራም ለካ ይሄ ሁሉ ሴት አብራም አብራም አብራም የሚለው ለካ በምክንያት ሳይሆን አይቀርም። ውድ ተመልካቾቻችን፣ እናም እንግዲህ አብራም እንግዲህ አበጋ ዛሬ ሚስቱን ለመጠየቅ መጥቷል ማለት ነው። ቤተሰቦቹ ይመጣሉ አይመጡም። ሰላም በይኝ ባክሽን ብሏት እንግዲህ ሩታን እየጠየቃት ነው። እሷም እየተረ ደረች ነው። ሊበለው አሊበለው እንዴት ይሁን ይሻላል፣ ምን ይሻላል እያለች ነው። እህትያ ደግሞ አይዞሽ፣ አትጨነቂ፣ እኔ ያለሁልሽ አንቺ ፈታበይ፣ በቃ እሱም ሰላም ይበል፣ ከልጁ ጋር የሚጫወት እና ጥሩ ቆይታ አርጉ፣ እኔ ያለሁላችሁ ብላ ሞቅ አርጋለች ማለት ነው። ሩታዬ ደግሞ እሺ በቃ እኔ ምን አገባኝ እኔ በዚህ ጉዳይ ላይ የለሁበትም ብላለች። ውድ ተመልካቾቻችን ጥሩ እህትናት እየምሬን ነው ምላችሁ አንድነታቸውን የምትደግፍና ና በጣም ምርጥ የሆነች እህትናት ማለት ነው። በዚህ አጋጣሚ የእውነት የእህትነት ጥግ በአንቺ አይተናል። ጥሩ እንዲሆንሽ ማለት ነው እና ውድ ተመልካቾቼ ለቤት አዲስ ከሆናችሁ ላይክ፣ ሼር ሰብስክራብ እያደረጋችሁ አበረታቱን የሩታን ና የአብርሽን ቆይታ በቪዲዮ ይኸው ይዤላችሁ መጥቻለሁ። ሀሳብ አስቴቶቻችሁን አስቀምጡልኝ። እንኳን እንደሳላችሁ ፓታ በሉ እያላችሁ እናንተን ፈታ ዘና እያላችሁ እንግዲህ ሀሳብ አስቴቶቻችሁን አስቀምጡ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታችሁኝ እላችኋለሁ። የደወል ምልክቷን በመጫን ቤተሰብ ሁኑ። ባባዬ ተነስቷል አልተነሳም? እባክህን ባባዬን አትቀስቅሰው። እኔ ማታ ምንም ሳልተኛ ነው ያደርኩት፣ አላስተኛኝም ነበር። እባክተው አንድ ጊዜ እኔ ራሱ ልተኛ ነበር ኮ እሱ ስተኛ ብላ ብት ለምንም እንደ ልጄ እኮ ነው እንጂ ምን ነው የራስሽ የግልሽ ብቻ አደረግሽ? ምን ፈልገሽ ነው ብሏት። ው አብርሽም ታውቁት የለ እንግዲህ ሀው ነገሩን ቀጠለ ማለት ነው። እንግዲህ ውድ ተመልካቾች ምን ይፈጠራል የሚለውን ነገር ለእናንተ አምጥች የላችኋለሁ። ዋና ዋና የሆነውን ምርጥ የሆነውን ቪዲዮ ፋታ ዘና የምትሉትን ቪዲዮ ይዤላችሁ መጥች የላችኋለሁ። እናንተ ደግሞ ከወደዳችሁ ላይክ እያረጋችሁ ሰብስክራይብ እያደረጋችሁ ሀሳብ ስቴቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ

ወይኔ አብርሽ፣ የምሬድ ነው የምላችሁ። በጣም ነው የሚያስቀኝ። ተዩ በቃ ግለኔ ከሰጣሽ ምንድን ነው እንደዚህ ምትኝ? እኔ እኮ አባቱ ነኝ። እንዲህ አትንካ፣ አትዳስሹ ምት ምን ምን ፈልጋሽ ነው እያላት እንግዲህ፣ ይኸው ሩታን እንግዲህ ፈታ እያደረጋት ይገኛል ማለት ነው። የምሬድ ነው የሚላችሁ፣ አብራም በጣም ፈታ ያለ ሰው ነው። ና እውነትም ጭንቀት አልወድም ብሏል እንግዲህ፣ ፈታ ያለ ሰው ነው። ይኸው እንደዚህ እሷንም ፈታ እያደረጋት ይገኛል ማለት ነው። እዲህ ተመልካቾቼ አብረን ቪዲዮውን እንመልከት። ቪዲዮ ቀርጨልክላለሁ። ውድ ተመልካቾቼ ውድ ተመልካቾቼ አብርሽ ምን እንዳለች ሰማችሁ እንዴ ለምንድን ነው እንደዚህ ያደረግሽ ልብሱን አትቀይሪውም ሽንቱን አልሸናም እንዴ አረ አብርሽ ተው እንጂ አረ አንዳንዴ ሽም ነው ተው ተው ተው እንዴ ይሄ እኮ ሚዲያ ነው። አረተው በእግዚአብሔር እንዲህ አንተ አትቀስቅሰው እያለች እንግዲህ እንደዚህ እያደረገች ትገኛለች። እሱም ደግሞ አላርፍ ማልቶ አንቺ ራስሽ እረፊ፣ እኔ ልጅን እንደፈለግኩ የማድረግ መብት አደኝ። ልጅ እኮ ነው። አሁን ነው ባንቺ እጅ ያለው እንጂ ከዚህ በኋላ ባንቺ እጅ ራሱ ላይሆን ይችላል። ስነ ስርአት ሽን ያዥ፣ እኔ እንደፈለግኩ ማድረግ እችላለሁ። ደግሞ እኔን ይያኝ፣ በቃ አይኑን ግለጭው። በቃ ይቀስቅስ፣ አይተኛ። በቃ እኔ ከሄድኩ በኋላ ይነሳል። ስለዚህ ስነ ስርአት ሽን ያዥ ሩታ ያንቺ ልጅ ብቻ አይደለም ብሏት እንግዲህ አብርሽ ስቃዩን እያሳየ ይገኛል ማለት ነው። እንግዲህ ልጅቷ አራስ ሆናም ማረፍ የለባትም ብሏል አብርሽ። ወስኗል፣ በቃ ቆርጧል። እንግዲህ ወስኖ ወስኖ ተነስቷል ማለት ነው። ውድ ቤተሰቦች፣ ዛሬ እንዲያው ፈታ እያልኩ የነበረ ቪዲዮን እያየው እናንተን ፈታ እንደምትሉ አልጠራጠርም ማለት ነው ውድ ተመልካቾቼ እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ ሆኑ እንላችኋለሁ። እንግዲህ ሀሳብ አስተያየቶቻችሁን ቪዲዮን እየተመለከታችሁ ፈታዘና እያላችሁ ሀሳብ አስተያየቶቻችሁን አስቀምጡ ወደ ቪዲዮ

በተኛበት እያጨሹ ነው ወዲ ተመልካች፣ አብርሹ ልደለሰቃች ከንፈሩ ጥቁር ሆኗል እንዴ! በተኛበት እያጨሳ ነው እንዴ እያጨሹ ነው። በቃ አንቺ በተኛበት እያጨሹ ነው እንጂ ህጻኑ ካንፈሩ ከንፈሩ ሊጠቁር ይቻለ። አንቺ ምንም በቃ በተኛበት እንዲያጨስ እንትን ሲጋራ ሰተሹ ነው እያለ እንግዲህ አብርሽ እየቀወጣ ይገኛል ማለት ነው። ወዲ ተመልካቾቼ፣ ምን ይፈጠራል የሚለውን ነገር አብረን እንመልከት። እናንተ ማሳበስቴቶቻችሁን አስቀምጡ።

እንግዲህ ፈረዱዬና ሩታ ሲያስቅ ስስቁ ለምንድን ነው ምስቁት? አለ እሱ ደግሞ እኔ ልጄን ካላሳቅኩት አንዴ ከሳቀኝና እኔን አንዴ ካየኝ ችግር የለው ማስቀምጥልሻለሁ፣ አስተኛልሻለሁ እያለ ነው እንግዲህ ካላየኝና ካልሳቀኝ አልለቀውም፣ አልወጣም ከዚህ ቤት እያለ ይገኛል ማለት ነው አብርሃም። እንግዲህ ሩታ እንግዲህ ያራርተሽ ከልጅሽ ጋር ከልጅ አባት ጋር ፋፋታ ብላቸው እንደምትኖሩ ተስፋ እናረጋለን። እንግዲህ ዛሬ የመጀመሪያ ያው ተጀምሯል ማለት ነው። ቀጣዩ ገራሚና ድምቅ ድምቅ ያለ ነገር ነው ማለት ነው የሚገኘው። ውድ ተመልካቾች በጣም ደስ የሚል ቆይታ ነበረ። እንግዲህ ይኸው በቃ ከልጁ ጋር ነው ነገሩ፣ ሁሉ ከልጁ ጋ ነው። አንተ ልጅህን ለማየት ነው የመጣከው ብለው ስጠይቀው፣ አራ አንቺም ናፍቀሽኝ፣ አንችንም ለማያት ነው ልጅንም ለማያት ነው የመጣሁት ተደብቄ። እንግዲህ ከዚህ በኋላ እንደዚህ ቤተሰቦችሽ በሌሉበት ሰዓት ነው መጥቼ አንችን ምጠይቅሽ፣ ምጎበኛሽ ና ያው ሰርፕራይዝ ሚያረግሽ ብሏታል ማለት ማለት እንግዲህ የመጨረሻ እኔ አላስፈልግሽም ወይ ላንቺ ብሎ ስጠይቃት ብላለች እንግዲህ ካፏ አውጥታ አልተናገረችም፣ ያው ታስፈልገኛለህ ማለቷ አልቀረም ማለት ነው። ውድ ተመልካቾች እንግዲህ ያ ወደ ራሳቸው ተመልሷል ብለን እናስባለን። ኮሮክ መሀለው ልጅን አታስለቅሰው፣ ስነ ስርአት ያዝ እያለችው ነው እንግዲህ ሩታዬም እኔ ኮ ማታ ማታ ሳልተኛ ነው የሚያድረው እንግዲህ ሊጸኑ ያስቸግረኛል ተወቀይተኛ እያለ ች ነው። እንግዲህ እሱ አላርፍም አንቺ እንደዚህ የሚጨቀጭቅኝ ከሆኗ ደግሞ እኔ አልለቅም፣ የባሰውን ነው የሚያደርግሽ። ይህ ስነስርዓትሽን እያዬ ልጁ እኮ የኔም ያንቺ ነው እንጂ ያንቺ ብቻ አይደለም ብሏት እንግዲህ በሷ ላይም በጣም በቁጣ እየተናገረት ይገኛል። ግን በቃ ደስ የሚለው ነገር ያብርሽ ሁሉም የሚያደርገው ነገሮች ፈታ የሚያደርጉ ነገሮች ናቸው። ና በጣም ነው ደስ የምለኝ። በጣም የዋሳው ነው፣ ትሁት ነው አብራም ማለት የምር በጣም ደስ ላል የሆነ ስራም ቢሆኑ እንኳን ይሄ ነገር ስራም ቢሆን እንኳን በጣም እንትን ነው። በቃ የዋ ትሁት የሆነ ሰው ነው። ተው በቃ ልጁን አታስጨንቀው ብላ ሩታ ብትለውም እንኳ እንዴ፣ ልጁ ያንቺ ብቻ መሰለሽ? እንዴ የኔም ልጅ ነው ኮ ብሏት እንግዲህ አብርሽ ተያይዞ ይገኛል ማለት ነው። ወዲህ ተመልካቾቼ፣ እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ፈታ ዘና እያላችሁ ሀሳብ አስተያየቶቻችሁን በኮመንት ላይ አስቀምጡ። እስቲ ዛሬ የአብርሽ ቆይታ ያዝናናችሁ? የአብርሽ ከልጁ ጋር መጫወት ያዝናናችሁ? ሰዎች ሀሳባችሁንና አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ሁኑልኝ ይላችኋለሁ። ውድ የሀገሬ ልጆች በያላችሁበት ፈጣሪ አምላክ ይጠብቃችሁ። መልካም ጊዜ

እንግዲህ ውድ ተመልካቾች እሹሩሩ እያለ አብርሽ እንግዲህ ልጁን እሹሩሩ እያለ እያስተኛ ነው። ሩታ በሳቅ በጣም በቃ ምን ልበላችሁ በሳቅ ነው የሞተችው። አዝናንቷታል። ፈታ ዘና አርጓታል ማለት ነው። በጣም ደስ ይላል።